ወልቂጤ ያው መናኸር አካባቢ። እሺ እንዴት ነው መናኸር አካባቢ ያለው ድባብ በረመዳን? አዎ ረመዳን፣ እንጃ ሌላ ቦታ ሁኔታ ባላይም ባላውቀው። ወልቂጤ ያለው ድባብ በጣም የተለየ ነው። ከሌላም ቦታ የመጡ ሰዎች ወልቂጤ የተለየ ድባብ እንዳለው በረመዳን ሲያወሩ ሰማለ። እንጃንታ ሌላ ቦታ ያለው ነው ያለው ምንድነው ላይ የትም ያደርገው በጣም በጣም ይደምቃል። ሰው በኢባዳ ባለባበሱ ብዙ በቃ እስላማዊ ገጽታ ነው የሚያሳየው። ስነ ምግባሩ ሌላ ጊዜ አይደለም። ሰው ይረዳዳል፣ የተቸገረ ሰው ብዙ ማታይ። ሁሉም ደስ ብሎት እየሳቀ ደስተኛ ሆኖ ነው የምታገኘው በረመዳን ማለት ነው። በጣም ደስ ይላል እና በየመንገዱ ዲፕላይቶች መስጂዱ ደመቅ ብሎ ነው የምታየው። ጀማ ሞልቶ ጀማ ሞልቶ ደስ ይላል። እንደው አንተ ረመዳን መጣ በየአመቱ ትዝ የሚል ነገር ምንድን ነው ያው ረመዳን ሁሌም ተመሳሳይ ነው። እንደ ከሁሉም ነገር በላይ ደስ የሚለኝ ነገር በቃ በአፍጥር ሰዓት ላይ ያለው መሰባሰቡ ደስታው፣ ከአፍጥር ደግሞ ወደ መስጊድ ስትሄድ ያለው ሁኔታ ሳስታውሰው ደስ ይለኛል። ማሻላህ እንደሆነ አጋጣሚ የሆነው ያንተ ምግብ ቤት ጋር ነው የምንገኘው እና እንዴት ነው ረመዳን ላይ ስራ ከምግብ ጋር የተሻለ ነገር አይ ያው አሁን አብዛኛው የምናስተናግደው መንገደኛ ስለሆነ እንደ በፊት አታገኝም። መንገደኛ ሰው ያው እና አካባቢ ሰው ያው ከኢፍጣርም እዚህ የሚጠቀማለ ውጭ ወንደላጤ የሆነው እና ከኢሻ በኋላ አራት ትንሽ እናስተናግዳለን። ጥሩ። ማታ ማታ ይሻላል፣ ይደምቃል። ማሻላ እንደው በመጨረሻም ለወልቂጤ ማህበረሰብ እንዲሁም ለወጣቶች ብታስተላልፈው መልእክት እንዲሁም ለቤተሰቦች እንግዲህ፣ እንኳን ለረመዳን በዓል አደረሳችሁ። ያው እንግዲህ መልካም ረመዳን፣ ሰላም ያለው ጾም እንዲሆን እመኛለሁ ለሁሉም ኢትዮጵያዊ፣ ለወልኪደብ ህዝብ። በሞን ንሻላ ሹክረን፣ እናመሰግናለን። ዛከላ ል። አሰላሙ አለይኩም ወረመቱላ ወበረካቱ። ወለይኩም ሰላም ወረመቱላ ወበረካቱ። በቅድሚያ ስም እንታወቅ፣ ስሜ ኑር ይባላል። ኑር ማለት ነው። ማሻላ። ኬት ነው? ከዚሁ፣ ከወልቅቴ። የት ነበር ቁርአን ያፈዝከው?

የሐፍዝን ቦታ ማለት ያው ቁርአን ሙራጃ የማጠናከር ስራ ነበር እዛ። እንደ ሐፍዝ ነው ያው ሙራጃው ይጥቃናል ሆኖ ነበር፣ ሙራጃ የማምጣት ስራ ነው፣ ሙሉ የሐፍዝ ነው። ቁርአን ተራዊ ያሰግን እያመጣ ነበር እዛ። እንዴት ነው በዛ ጊዜ የነበረው ድባብ? አሁን ላይ አለ ድባቡ አለ። በተለይ ማለት የዛን ጊዜ ወጣቱ መስጂድ ገብቶ ቁርአን ይቀራል፣ ጊዜውን በቁርአን ላይ ያሳልፋል ረዥም ጊዜ። እናንተ ያለፋችሁበትን ነገር ያው አሁን ካለው መድረሳውም ተቋሙም

አሁን ላይ በጣም ጥሩ ሁኔታ ላይ ያለሁት በተለይ ቁርአን ማአናውን በተወሰነ መልኩ በፊት በነበርንበት ይዘት ለፍዘል ቁርአን መሸከም ነበር። አሁንም ቁርአን በተወሰነ ግራመር፣ አረብኛን ግራመር በመማር ቁርአን በተወሰነ መልኩ ማአናው መረዳት እያለው፣ ቁርአን ሳነባው ማአናው ይገባል። ማሻአላ። እንዴት ነው አሁን ላይ ላሉ ወጣቶች የምታስተላልፈው መልእክት ካለ? ወጣቱ አሁን ባለበት ተጨባጭ በጣም በሚያሳዝን ሁኔታ ነው ወጣቱ ያለው፣ ሌሎች በተለይ ራወይን ያመጡት በሌሎች እየተሸወደ ያለበት እምነቱን

ቆም ብላችሁ የምታስቡበት የእድሜ ክልል መገሰጽ የፈለገ ሰው የሚገሰጽበት የእድሜ ክልልና የምትገሰጹበት የእድሜ ክልል አላኖርኳችሁ? ወጃአኩም ነዲር አስጠንቃቂ መልክተኛ አልተላከላችሁ ወይ? ተልኳላችኋል። ያው እድሜ ይህን ቁርአን አንቀስ ሲተነትኑት ነቢሉ አባስ ምናምን በእድሜ አንድ ሰው ቆም ብሎ የሚያስብት የእድሜ ክልል ሀያ ሰላሳ አርባ ሰጥቶታል። በዛ ሁሉ ይጠይቀበታል። ቆም ብሎ የሚያስብት የእድሜ ክልል አለው ማለት ነው ዛሬ ላይ ስለዚህ ወጣቱ አሁን ቆም ብሎ ማሰብ አለበት ነው ቀጣይ አላህ ፊት ከመቆሙ በፊት ወጣትነቱ ይጠይቅበታል፣ ይጠይቅበታል፣ ጊዜው ይጠይቅበታል፣ ሀብትነቱ ይጠይቅበታል። ሀሪስ ላይ እንደመጣ ማለት ነው እና በጥቅሉ ወጣቱ ቆም ብሎ ሊያስብ ይገባል። ከአላህ ጋር ከተገናኙ በኋላ ዱኒያ ላይ እንዳትመለሱ አንድ አንድ ቻንስ ጭምር የለንም እና ስለዚህ ወጣቱ ከሆኑ ለዲኑ ሄራ ሊኖረው ይገባ በእውቀት ላይ የተመሰረተ ያው አላህን ስናመልከው ያለ እውቀት አይሆንም። እውቀት ከምንም ነገር ቀዳሚ ስለሆነ ማለት ነው።

ሹክረን ዘክላ ከይር እናመሰግናለን። እንደው በመጨረሻም አንድ ጥያቄ አለን ልጠይቅህ ፈቃደኛ ከሆንክ ማሻአላህ። እንደ ቁርአን ውስጥ በሁሩፉል ሙቀጣ የሚጀምሩ አንቀጾች ስንት ናቸው ሱራዎች?